ከጎንህ ነበርኩ ከእነ ሚስቶች ከእነ ልጆች ነበርክ ልጅ የለኝም እና እና ምን ላድርግህ ነው ታዲያ ሌላ ሚስት ልፈልግልህ እ እኔ እኔ ስለሆንኩ ሌላ ሚስት ይፈለግልህና አግባ ውለድና ምን ቀረህ ምን ቀረህ ሌላ ሚስት ፈልጊልኝ ምን ቀረህ ምን ቀረህ እሺ ይቅርታ እንድታረጊልኝ እፈልጋለሁ ምን አልከኝ ይቅርታ እንድታረጊልኝ እፈልጋለሁ አንድ ነገር ላስቸግርህ እሺ ከዚህ በኋላ ከህይወቴ ውጣ

ምን ልሻል እስኪ ውዴ የታዘበን ያየፈራ ለሰከቀን ስዳርጌ ሳልጠረጥር ሳል ሰላም። ሰዎች እንዴት ናችሁ? ዛሬ በጽጌ ቤት ነው የመጣሁት። አንድ ቁም ነገር ልሰራ ነው። እሱም ደግሞ የተፈጠረውን ሁሉንም ነገር አይታችኋል። የተከሰተው ነገር በጣም ደባሪ ነገር ነው። ዳኒ በጣም ተጎድቷል። ጽጌም በስንት መከራ ነው የተረጋጋችሁ፣ ማለት ከአቅማ በላይ ሆኖ ነበረ ነገሮች። ስለዚህ ዳኒ አናግሮኝ ነበረ፣ ኮንታክት አድርጎኝ ነበረ። ና ጽጌ ማግኘት ፈልጋለው፣ ጽጌ የማገኝበትን ነገሮች አመቻችልኝ ብሎኝ ነበረ። ያ ሁሉ ከተፈጠረ በኋላ ያ ሁሉ ሀፕን ካደረገ በኋላ ሁለቱ መነጋገር ይገባቸዋል ብዬ አስባለሁ። ጊዜ ማግኘት አለባቸው ምን እየተከሰተ እንደሆነ ሁለቱ ውስጣቸው ያለውን ነገር ማጥራት አለባቸው ብዬ አስባለሁ። እና ዳኒንም ጽጌንም ጠርቻቸዋለሁ። እስኪ የሚነጋገሩትን የውስጣቸውን ነገር ሁሉንም ነገር አብረን እናያለን። ምክንያቱም አይደለም ለነሱ፣ ለእኛ በጣም ከባድ ነበር የተፈጠረው ነገር ኤፍሱ እናታቸዋታል ማለት ከቤት እስከ ማስወጣት እሱን ደርሳለች ምናምን ምናምን እና በጣም በጣም ከባድ ነው። ከአይምሮ በላይ የሆነ ነገር ነው። ተንኮል እንዳልለው የሆነ ነገር አጣች፣ እንዳልል ቤቱን ለመውረስ ወይ ምናምን እንዳልል እንደዛ አይደለችም ልጅቷ። እንዴት እንደሆነ ምን እንደሆነ አላማዋ ምናም በጣም እኔ ለመርዳት ከብዶኛል፣ ግን አት ደ ሴም ታይም እዚህ ጋር ደግሞ ፅጌ በጣም እየተጎዳች ነው። ተስፋ ለመቁረጥ እና ተስፋ መቁረጥ ውስጥ እየተንገዳገደች ነበረ እያያችዋት ነበረና፣ ተስፋ ቆርጣ ቆርጣ እንዳትተወው ከባድ ነው ፍቅር የሚባል ነገር ነው የያዛት። እዚህ ጋር ደግሞ ተስፋ የማያስቆርጡ ነገሮችን ለማየት ስትል ደግሞ ብዙ ፈተናዎችን አልፋለች፣ ብዙ ነገሮችን ሆናለች ና ይሄ ደግሞ ከባድ ነው ለሷም፣ በዙሪያ እንዳለ ሰውም በጣም ነው የሚያማው። የዳኒን ሁኔታ አይታችቷል ባለፈው፣ ከራሱን ከመቆጣጠር በላይ ማለት፣ በጣም ጉዳት ላይ ነው እና ትንሽ ያለውን ነገር ቢያንስ ቢያመጣጥንለት ከፅጌ ጋር ያለው ነገር ቢያንስ ትንሽ ሰላም ቢሆን ነገሮች ያን ያህል ላይ ከብዱበት ይችላሉ። ምክንያቱም ከመጀመሪያውም አይዞ ከጎን ነኝ፣ ምንድነው የሆንከው? የተጨነከው ነገር አለ ልረዳ እያለችው ነበር እና ቢያንስ ያንን ያለችውን ነገር አሁን ላይ ታርግልኝ ነው እሱ፣ ቢያንስ አጠገቤ ሁን። በጣም ከባድ ነው እንደሱ መሆናችሁ ስታስቡት፣ ልጅ አለኝ ብሎ በዙሪያ ካለው ሰው ጋር በጠቅላላ ከተባላ በኋላ ልጄን አስቀድማለሁ ብሎ ልጅ የሚባል ነገር የለም ማለት በጣም ዱብዳ ነው። በጣም ሚያም ነገር ነውና ደህና አይደለም፣ እሱም ደህና አይደለም። እኔ ሪሰንትሊ ከጽጌ ዙሪያ ነው እየሆንኩኝ ያለሁት፣ ግን ከሱ ጋር ከነሚዲ ጋር ምደዋወላለሁ፣ አወራለሁ፣ ምናምንና በፍጹም በቃ ልጁ ደህና አይደለም በጭራሽ ማለት ነውና ይሄንን ነገር ጽጌ አታቅም። ምክንያቱም እሷ ጋር ያለው ነገር በጣም ከባድ ነው። ትንሽ ለማስረዳት እንኳን ለመሞከር ስጥር ቀጥታ ነው ይዘጋችኝና ምንም አይነት ነገር አልፈልግም ነበር ያለችኝና ጀስትን ይፈልግሻለሁ ያለሁኝ ያለውን ነገር እናውራበት፣ ምንድን ነው ነገሩ የሚለውን ነገር ነው። እሷ ጋ እኔ ጋ ብቻ እንደምትመጣ ነው የምታውቀው፣ ግን እዚህ ጋ በጎን በኩል ከዳኒ ጋር ተነጋግር ያለሁኝ እሷን ማግኘት ነው የሚፈልገው። በመሀይል ሆነን እናነጋግራቸዋለን ማለት ነው። አይኖ ለእሷ በጣም ነው የሚከብዳት፣ እንደ ሴት ልጅ ደግሞ በጣም ከባድ ነው ይሄ። ግን መሞከሩ አይከፋም። ምክንያቱም በቃ ሰላም ሰላም ነው ሁላችንም የምንፈልገው፣ እኔም እናንተም፣ ሁሉም ሰው የሚፈልገው ሰላም ነው። ፎርሹ ደግሞ ሁለቱ አንድ ላይ ከሆኑ ምንም ኤፕሱን ከህይወቱ የማትወጣበት ምንም አይነት ምክንያት የለም። ምንም የማይጋፍጥበት ምክንያት የለም እና አይ ቲንክ ዳኒ ነው እየመጣ ያለው መሰለኝ እየታየኛ ያለው። አይ ዳኒሻ፣ ደህና ነህ? እንዴት ነህ? ሰላም ነህ? ደህና ነህ? ተረጋጋክ? ምንም አንቺ እንዴት ነሽ? ደህና ነኝ ደህና ነኝ እግዚአብሔር ይመስገን ሀፕን ካደረገ ነገሮች በኋላ ከባድ ነው ላንተም፣ ከባድ ነው ለኛም፣ ከባድ ነው እስፔሻሊ ላንተ በጣም ከባድ ነው እና ትንሽ ትንሽ ደና ሆነ ስላየው ደስ ብሎኛል። ከባለፈው የተወሰነ ተረጋግተ ስላየው ደስ ብሎኛል። እና ስለመናገር ያው አማራጭ ስላለኝ ነው። ማለቴ ደና ከመሆን በላይ ወይ ደግሞ ህይወትን ከመቀጠል በላይ ምንም ሌላ አማራጭ አይደለም። ገባሽ? የመጣውን ነገር በጸጋ መቀበል ያለኝ አማራጭ አላቅም። ምን አይነት እርግማ እንደሆነ አላቅም። በየጊዜው እንደዚህ አይነት ነገር ደም እንደሚፈጠር ወይስ ይደይ ያመንኳቸው ሰዎች ይከዱኛል። ተረዳሽ ያው ከጎናችን ነበር ብዙ ነገር ታውቂያለሽ። በፅጌም ያሉ ያለ ነገርና ፅጌንም ለመተው የወሰንኩት ገባሽ እሱን ጋር ልጅ አለኝ በሚል ሶሪ ነው ፍቅሬንም ወይም ደግሞ ራሴንም ሙሉ ነገር ትቼ ለልጄ ስም ከሷ ጋር ነበርኩት። ግን እሷ የመለሰችልኝ ምላሽ ልክ አይደለም። ግን ምንም ማድረግ ስለማይቻል ተቀብዩል። አይ ነው ከባድ ነው። አሁን ያለፈውን አንስተን እንዴት ነው መተቻቸት? ምንም አይነት እንትን የለውም። ግን አንተም በዚህ ልክ እንደተጎዳኸው ጽጌም እኩል ገባ። ባታያት ምን ባትላትም ከአንተ የሚመጡ ነገሮች ከአንተ የምታገኘው ሪያክሽኖች በጣም የጎዷት ነበረ ዳኒ ገባ። ያ ሁሉ ነገር ቀልድ ነው ወይ ነበረ እሷ ጋር የነበረው ነገር? ግን አንተ ባላ ይሁልክ እዛ ጋም ስቅ አይደርሶባታል ግን ይሁን አልፏል። ተመስገን ነው በቃ ዋን ማለፉ ነው ነገሮችን ሰላም ወደ ማድረግ መፍትሄ ወደ መስጠት ነው መሄድ ያለብንና አኔ አኔ ምን መሰለሽ ቤት ነው ከጽጌ ጋር ይቅርታ መጠየቅ ይፈልኩት እኔ ልጅ ያለ በሚል ነገር የሷን ነው በጣም ጉድቻው ረጅም ጊዜ ብዙ ነገሮች አርግ ስለዚህ ያ ነገር ይበቃል፣ ተረዳሽኛ ያለ ያ ነገር በቂ ነው። ከዚህ በኋላ ይቅርታ አድርጊልኝ ብላት ማለት አብረን ነው ብላት ፍቃደኛ እንደማትሆን አውቃለሁ። ምክንያቱም ትናንትና ብዙ ነገር ጎድቻት ልጄን አስበልጬ ምናምን ትቻታለሁ፣ ገባሽ። ይሆናልም አይሁንም የሚል እሳቢ ጭራሽ ለሰከ እንዳላሰብኩ ይሆናል የሚል ነገር ነው ጭንቅላት ላ ያለው። ስለዚህ ልጄን አስበልጬ ይጃለሁ፣ ግን ያረኩት ነገር ውሳኔ ልክ አይደለም። ስለዚህ የፈለግኩት ነገር አሁን ምንድነው ስ ይቅርታ መባባል ተረዳሽ ምቄ ከተለ እግዚአብሔር እንደባባል ከዛ በኋላ እሱ የመረጠችው ነው ተመከተል ትችላለች። ንከና ከዚህ በኋላ ተመልሼ ፅጌን ማስገድድ መብት የለኝ። ምን አይ ትክክል ያው ፊል ያደረከው ነገር ፊል አድርገል። ምክንያታዊ በሆነ ወይ ነው እንደዚህ ፊል ያደረከው ግን ተስፋ እንድትቆርጥ ደግሞ አልፈልግም። ምክንያቱም እሷ አንተ ልጅ ኖሮህ እንኳን እዛጋ በሚል ልጅ አለው በሚል ሳቤ እንኳን እያስገደዱት ነው። ተጨንቋል። ይሄ ልጅ እኔ የምረዳው ነገር ካለ ብላ ያን ያህል የተጨነቀች ልጅ እናት ገባ። ስለዚህ ጊዜ ሊያስፈልጋት፣ አዎ፣ ጊዜ ሊያስፈልጋት ይችላል። ይኸውልህ ዳኒ፣ ጊዜ ሊያስፈልጋት ይችላል። ቤቲ ውስጥ ሻውቀዋል። እኔና ጽጌ ጽጌ ከእኔ ጋር ተመልሳ ድጋሚ መሆን እንደማትፈልግ ውስጥ ሻውቀዋል። ለምንድን ነው የምትደልይ? እኔ ውስጤ ቢያውቀው በዚህ ልክ አላወራህም ነበረ። ምክንያቱም እኔ ያየሁባትን ስላየሁ ነው። ቤት መተን አንኳኩተን ስንገባ ና ይዛ ሳት ላይ ኤፍሱንን ስናገኝ ሙሉ ለሙሉ እሷ ፊሊንግ የነበረው በቃ፣ ዳኒ ወዶ አይደለም። ቢያንስ እኔ የምረዳው ማንም ማንንም የተረዳው አይደለም። እኔ ከማየው ነገር ደግሞ ትክክል አይደለም፣ ልክ አይደለም። ተጨንቋል፣ ቢያንስ ለኔ እንገረኝ ብላ ነው የመጣችሁ። ገብተውሃል? ያ ነገር አላዛትም ለአንተ ደህንነት፣ ይሄ ደግሞ ፍቅር ነው። ለለ ስታ ነው ዱብዳ፣ እኮ ነው። ኖ ለሷም ዱብዳ ነው። ዳኒ ቆሟል፣ ተባብለ አትችልም። ለምን አትችልም እንዴ? ህመሟስ? በዚህ ልጅ ምክንያት ይሄ የተረገዘ የተባለው ልጅ እኮ በጣም ብዙ ነገር አይታለች። ይችላል ገብተውሃል? ምና ቁውጪ ሂጂሊንግ አልፈልግሽም ከመባል ጀምሮ በጣም ብዙ ነገር አይታለች። ለዚህ ደግሞ ጊዜ መውሰዱ አይቀር የማ ነበር መሆን ለምን መሰለ ዳኒ እሷን ፔን ውስጥ እኔ አኔ ኮያንተስ ስለሚበልጥ ነው አይደል ቤት የመጣሁት እና ፔን ነበረባት ሶ አንተም ደግሞ ይሄን ነገሮችን አንደርስታንድ ማድረግ መቻል ነው። ቤት ሻይ አሁን ላይ ነገሮች ደህና ይሆናሉ የሚለው ነገር ለእኔ ምንም ሴንስ አይሰጠኝም። ምክንያቱም ኢቨን ዛሬ የምትመጣው አንቺ ስለ ጠራሻት ነው። እኔ መኖሪያ ብታይ ደስተኛ አትሆንም ወይ ደግሞ ልትመለስም ትሄድም ትሻል ሳይታው። አዎ ግን ደግሞ ጉዳት ነው እንደዚህ ያደረጋት ያለው። ዳን ይሄን ደግሞ ማስተዋል መቻል አለብህ። ገብቶሃል። እኔስ እኔስ እኔስ የሚለው ጥያቄዎች ነበረባት። ለዚህ ለተከታታይ ሦስት ወራቶች እኔስ ማን አለኝ እኔስ በዛ ሰዓት ላይ አላቅልሽም ነበረ ካንተ የመጣው መልስ። እኔ እዚህ ጋር ልጅ ነው የምፈልገው ከልጅ የሚበልጥብኝ ነገር የለም ነው ገብቶሃል። ዳኒ ሰው እዚህ ጋር በፍጹም እሷ ላይ ልትፈርድ አይገባም። ገባህ? ብታኮርፍ ጊዜ፣ ብትፈልግ ጊዜ፣ ብትወስድ በጭራሽ። ገብቶሃል? እሷ ለተከታታይ ጊዜ እኮ አንተ ጋር ነበር አይደል ልቧ የነበረው። በዛ ልክ እየተገፋች እኮ እየመጣች ነበር አይደል ዳኒ። ነገሩ ስላላሳመናት እዛ ጋር የሆነ ነገር ቢኖር ነው ዳኒ እንደዚህ የተቀየረው። ከአፏ አውጥታ ሂጂልኝ፣ አልፈልግሽም እያልካት እኮ እሷ ኖ በቃ የሆነ የተደበቀ ነገር አለ ከጀርባ የሆነ ነገር አለ ብላ ነው ያን ያህል የታገለችልህ እና አንተም ደግሞ በዛው ልክ በታገለችልህ ልክ መታገል መቻል አለበት ብዬ አስባለሁኝ። እና ፈቃደኛ ሆነሽ እንድትመጣ እንድታወሪኝ ስላደረግሽ አመሰግናለሁ። ቤተሻይ የምረ የምረሱ አይደለም ዛሬ ላይ አደረግሽው ነገሮች በጣም ነው የማመሰግነው። ጥሩ ፐርሶናሊቲ ያለሽ እና ሰላም ብቻውን ነው የምፈልገው በቃ ዳ ሰላም ብቻ ገብቶሃል። ይገባችኋል ብዬ አላስብም። አንተም የተከናወነብህ ነገር ይገባሃል ብዬ አላስብም። ልብህን ስላወቀች ነው እሱን በዚህ ልክ የሄደችው። ገባህ? ፅጌም ደግሞ አትሰሚም። ሃይ ነይ ነይ ነይ፣ አጋጣሚ ነው አጋጣሚ ነው። ነይ ስሚ፣ ነይ የምር ነይ። ቤት ያምሻል። አሞኝ አይደለም። ሰላም በላት። ሰላም በል።

ለምን ጠራሽ? እዚህ ልነግርሽ አይደለም እሱ ምን እንደምን ነግርሽ፣ በቃ ከመጣው በኋላ በቃ እዚህ ደህና ሆኜ ስላየኝ ደበረክ? አንዴ ተረጋግተሽ። ምን ነበር የጠበከው? ቆይ እኔ አንተ እንደ ነበር ይፈልግ ቤቲ ግን አዳምጪኝ እሺ፣ እሺ፣ እሺ፣ እሺ ነገር እኮ

ላስረዳ ምክንያቱም እንደሆነ ልንገረዳል። በጣም ብዙ ጊዜ ይህ ሁሉ ነገር ሀፕን ሲያደርግ አጠገብ ለመሆን ሞክሬያለሁ። ኢቨን ልጅ መኖርህን እያወኩኝ ልጅ እንዳለ እያወኩ እንኳን እሱ ኦኬ ብዬ አጠገብ ለመሆን ሞክሬያለሁ። ሁል ጊዜ ከረፈደ በኋላ ልጅ የለም ሲባል ደግሞ ድጋሚ ደግሞ ልትጠይ ነው ልትጠይ ነው ከኔ ጋር ለው ትላንትና ልጅ እያለ ከጎኔ ከመተሽ ከቆምሽ ዛሬ ልጅ የለም ሰላም መሆን ይችላል። እና አንቺ ለምዱ ጊዜ ማሰጭ ነው። አንዴ አዳምጪ

እኔ እኔ አሸንጉል ስለሆንኩኝ ሌላ ሚስት ይፈለግልህና አግባና እውለድና ታሳደግ። እንደዛ ምን ቀረህ ምን ቀረህ፣ ሌላ ሚስት ፈልግልኝ በቃ። እስካሁን ላደረኳቸው ነገሮች አሁን ላይ ልጅ አለኝ በሚል ነገር በቃ ያንን ከበማመን አንቺን ዛሬ ላይ የመጣሁት አንቺን ይቅርታ ለተፈጠሩት ነገሮች ላላርኳቹ ላጠፋቸው ኢትሱን እንዳደረገችው ነገር ሁሉ በሙሉ ይቅርታ እጠይቃለሁ። መካስም ካለብኝ ደግሞ መካሳለሁ። አንድ ነገር ልንገርህ። አንተ ያደረካቸው ነገሮች፣ የተፈጠሩት ነገሮች በሙሉ በይቅርታ የሚታለፉ ብቻ አይደለም። አንተ ይቅርታ ስላልክ ይቅርታ በላይ ምን ልፈጥርልሽ? አንድ ነገር ላስቸግርህ። እሺ፣ ከዚህ በኋላ ከህይወቴ ውጣ። አልወጣም። የት ነው የምወጣው?

ከአንዳንድ ሺ ልትር አትችልም። አሁን ከኔ ጋር መሆን አትፈልግም። ልጅ የለኝም አሁን ግን ነገ ደግሞ ሌላ ሴት ልጅ የሚመጣ ደግሞ አይ ከዳኒ ነበር አልልም ነው። አሁን አንተ እራሱ ይቅርታ የምትጠይቅበት መንገድ እንኳን ልክ አይደለም። ሆነ ቢያንስ አንገት

ታቃለኝታውቃለህ አሁን አላብራራም። ለአንተ እንዲህ ነኝ እንዲያደርግ የለም ምናምን ብዬሽ አላብራራም። ታቃለኝታውቃለህ ምን ደግሞ እውነቱን ታውቀዋለህ። በቃ ቤት አየሻ አይደለ ነገር ግንባር እንዳለ አሁን ማነው ነገር በጣም አቃለውአውቃለሁ። ማለት እድል ውስጥ ሆኝ እንኳን በዚህ ልክ ይጋባኛል። በቃ አንተ ላንተ ያለኝ ስሜት ምናምን ሊሚት የለውም፣ ግን አንተ የምታጠፋቸው ጥፋቶች ሁሉ ፍቅሬ ሊሸረሽረው ይችላል። ይሄንን ማወቅ አለ አትንገኝ። ለጠየኩሽ ጥያቄ መልስ ነው የፈለጉት ሌላም ደኑ ባይን ጂ ነው እባክህ፣ በዛ እያየሽ ነገር አልናፈከኝም፣ አትጠይኝም ምንም እኔ መካድ የምትፈልጊው መሸሽ መክንያት የምትፈልጊው ለምንድን ነው? አንተ አትጠይኝም አይደል እንዴ። በመሀላችን ልጅ አለ ብዬሽ ነገሮችን ተበላሽቶ ነበር። ግን አሁን ልጅ ተረዳሽ አይደል? ስለዚህ ምንም አይደለም። አሁን ፈልግ፣ ይቅርታሽን ነው የጠየኩሽ። ሶ ይቅርታ ማለት ደግሞ ምንም አይከብድም ፅጌ አንቺም ደግሞ ትንሽ ለመረዳት ሞክሪ አይኖ በጣም ትልቅ ነገር አሳልፈናል አይ አይኖ አንቺ ያሳለፍሽ ነገር እኮ ነበርኩኝ አይደል እንዴ አይቻለሁ አይደል እንዴ አይኖ ነገር ግን ደግሞ እሱ እዚህ ጋ በቃ ይሄ ልጅ ተሸወደ ልጅ አለኝ ብሎ አሰበ ኃላፊነት አለብኝ ብሎ አሰበ ገብቶሻል ፅጌ በዛም እኮ በዛን ሰዓትም እኮ አልተውሾም ነበር አይደል ስለዚህ ቢያንስ ትንሽ ስርዓት አርግ። ዳኒ መጀመሪያ ይቅርታ አትቀበልም ነው? ወደዚህ አይነት ነገሮች ትገባለች። ወደ ነገር መግባት አልፈልግም ከዚህ በኋላ ሌላ ምራፍ የለንም። ሰላም አልፈልግም እንጂ አንተ መኖርህን ባቅ ኖሮ በዛው ነበር የሚሄደው

በስንሰት ነገሮችን ግራና ቀኝ ብለን ኔክስት እንደምንም ለማመቻቸት ሞክራለሁ። ታናግራታለ ትነጋገራላችሁ። በቃ ከምንም በላይ ሰላም ይበልጣል። አዩዋችሁ እኮ አሁን ደፍታችሁ ነፍታችሁ ፊት ለፊት ለፊት ነው የሚያረጋችሁ። እንዴት እንዴት ነው የሚያረጋችሁ ራሳችሁ ልታውቹ ታውቁታላችሁ። ይሄን ነገር ገባክ? ይሄ ደሞ ፌር አይደለም ለእናንተም ለኛም ፌር አይደለም። ጌታ ነው መስክሪ። ኖርማል አይደለም። በቃ ስለዚህ በቃ ና በዛው ድሮፕ እንሂድ። እሷንም ሊያት በዛ፣ እኔን ካይሽ ድጋሚ ትሄዳለች። ስለዚህ በቃ አንቺ